እንዲሁም ሌሎች የትምህርት ዓይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል። የተወደዳቸው የቻናላችን ተከታታዮች ዛሬ ደግሞ ወደ እናንተ ይዤ የመጣሁት ዓረፍተ ነገር ምስረታ፣ የአማርኛ ዓረፍተ ነገር ምስረታ፣ ዓረፍተ ነገር እንዴት እንመሰረታለን እንዴትስ እናነባለን? የሚለውን ወደ እናንተ ይዤ መጥቻለሁ። ስለዚህ መጀመሪያ እንዴት እንደምናነበው አነብላችኋለሁ፣ እንዴትስ እንመሰርታለን የሚለውን እናያለን። ስለዚህ ዓረፍተ ነገር መሰርተው የተለያዩ ቃላቶችን በማሰባሰብ በአንድ ላይ በመጻፍ ዓረፍተ ነገር እንሰራለን። ያ ዓረፍተ ነገር ማለት የቃላት የሀረጋት ስብስብ ነው፣ የቃላትና የሀረጋት ስብስብ ነው። ስለዚህ ይሄን ስንሰራን የምንሰራው አረፍተ ነገር ማለት ሙሉ መልእክት ሊያስተላልፍ የሚችል የተሟላ ሀሳብ ያለው ማለት ነው። ስለዚህ ከመጀመሪያው ላይ ሲሄድ መጀመሪያው ላይ ሲሄድ መጀመሪያ ቀስ ብዬ አነባዋለሁ፣ ቀጥዬ ደግሞ ፈጠን ብዬ አነባዋለሁ። ስለዚህ እንዴት ማንበብ እንደምንችል ላሳያችሁ። ስለዚህ አሁን ይህን አረፍተ ነገር አንደኛውን የመሰረቱት ማህሌት ቡና አፈላች የሚሉትን ቃላቶች በአንድ ላይ በመጻፍ ምን መስርቻለሁ? አረፍተ ነገር አረፍተ ነገር እነዚህን ሶስት ቃላት በአንድ ላይ በመደርደር ቅደም ተከተላቸው እንዲጠብቁ በማድረግ ወይም ደግሞ ሙሉ መልእክት ሊያስተላልፉ በሚችል መልኩ ስርዓት ይዞ በመደርደር ምን ተመሰረተ ማለት ነው? አረፍተ ነገር። አረፍተ ነገር ሰርተን ስንጨስ ደግሞ መጨረሻ ላይ ምን ያስፈልገዋል? ስርዓተ ነጥብ የሚባል ማለት ነው። ወይም ደግሞ አራት ነጥብ እንጠቀማለን። ከምን አረፍተ ነገር መጨረሻ ላይ ማለት ነው። ስለዚህ ይህን እንዴት እንደምናነበው ላሳያችሁ፣ እንዴት እንደምናነበው እሺ፣ ቀስ ብያነባዋለሁ ማህሌት ቡና አፈላች። እደግመዋለሁ። ማህሌት ቡና አፈላች። ፈጠን ብዬ ሳነበው ደግሞ ማህሌት ቡና አፈላች። እደግመዋለሁ። ማህሌት ቡና አፈላች የሚል ይሆናል ማለት ነው። ቀጥሎ ያለው ሁለተኛው ደግሞ ስታዩት፣ ቀጥሎ ያለው አበበ በሶ በላ። እደግመዋለሁ አበበ በሶ በላ። ፈጠን ብዬ ሳነበው አበበ በሶ በላ። እደግመዋለሁ አበበ በሶ በላ። እሺ፣ ቀጥሎ ያለው ሶስተኛው ሶስተኛው ሰላም መማር ትወዳለች። እደግመዋለው ሰላም መማር ትወዳለች። እሺ፣ ፈጠን ብዬ ሳነበው ሰላም መማር ትወዳለች። እደግመዋለሁ ሰላም መማር ትወዳለች። ቀጥሎ ያለው አራተኛው ደግሞ አራተኛው ዓረፍተ ነገር ፋጡማ ወደ ገበያ ሄደች። እደግመዋለሁ ፋጡማ ወደ ገበያ ሄደች። ፈጠን ብዬ ሳነበው ፋጡማ ወደ ገበያ ሄደች። እደግመዋለሁ ፋጡማ ወደ ገበያ ሄደች የሚል ይሆናል። ቀጥሎ ያለው አምስተኛው ደግሞ ቀጥሎ ያለው አምስተኛው አረፍተ ነገር ደመቀ ጎበዝ ተማሪ ነው። እደግመዋለሁ ደመቀ ጎበዝ ተማሪ ነው። ፈጠን ብዬ ሳነበው ደመቀ ጎበዝ ተማሪ ነው። ደመቀ ጎበዝ ተማሪ ነው። እደግመዋለሁ ደመቀ ጎበዝ ተማሪ ነው። እሺ፣ ቀጥሎ ያለው ስድስተኛው ስድስተኛው ደግሞ መገርሳ አዲስ መጽሐፍ ገዛ። እደግመዋለሁ መገርሳ አዲስ መጽሐፍ ገዛ። በጣም ብዬ ሳነበው መገርሳ አዲስ መጽሐፍ ገዛ። እደግመዋለሁ መገርሳ አዲስ መጽሐፍ ገዛ የሚል ይሆናል ማለት ነው። ሁልጊዜ የማይረሳ ዓረፍተ ነገር ጽፈን ስንጨርስ መጨረሻ ላይ ምን ያስፈልገዋል? አራት ነጥብ። ሐሳቡ የተቋጨ የተደመደመ ሙሉ መልእክት ያለው መሆኑን ለማስታወቅ ምን ያስፈልገዋል? አራት ነጥብ። እሺ፣ ሰባተኛ ሰባተኛው ላይ ስንቀጥል ደግሞ አሊ ኳስ መጫወት ይወዳል። እደግመዋለሁ፣ አሊ ኳስ መጫወት ይወዳል። በጣም ብዬ ሳለምበው አሊ ኳስ መጫወት ይወዳል። እደግመዋለው አሊ ኳስ መጫወት ይወዳል። እሺ ቀጥሎ ያለው ስምንተኛው፣ ስምንተኛው ታደለ ፍየል ሸጠ። እደግመዋለው ታደለ ፍየል ሸጠ። ፈጠን ብዬ ሳነበው ደግሞ ታደለ ፍየል ሸጠ። እደግመዋለው ታደለ ፍየል ሸጠ። ቀጥሎ ያለው ዘጠነኛው ዘጠነኛው ፋጡማ ወደ ሱቅ ሄደች። እደግመዋለሁ። ፋጡማ ወደ ሱቅ ሄደች። ፈጠን ብዬ ሳነበው፣ ፋጡማ ወደ ሱቅ ሄደች። እደግመዋለሁ ፋጡማ ወደ ሱቅ ሄደች። ቀጥሎ ያለው አስረኛው ደግሞ አስረኛው ዓረፍተ ነገር ኤደን ነጭ ሹራብ ገዛች። እደግመዋለሁ ኤደን ነጭ ሹራብ ገዛች። በጣም ብዬ ሳነበው ኤደን ነጭ ሹራብ ገዛች። እደግመዋለሁ ኤደን ነጭ ሹራብ ገዛች የሚል ይሆናል። መጀመሪያ መሰረት ወደ ትምህርት ቤት ሄደች። እደግመዋለሁ፣ መሰረት ወደ ትምህርት ቤት ሄደች። ፈጠን ብዬ ሳነበው መሰረት ወደ ትምህርት ቤት ሄደች። እደግመዋለሁ፣ መሰረት ወደ ትምህርት ቤት ሄደች። ቀጥሎ ያለው ሁለተኛው ደግሞ ሁለተኛው ደረጀ ወተት ይወዳል። እደግመዋለሁ ደረጀ ወተት ይወዳል። ፈጠን ብዬ ሳነበው ደረጀ ወተት ይወዳል። እደግመዋለሁ ደረጀ ወተት ይወዳል የሚል ይሆናል። ቀጥሎ ያለው ደግሞ ሶስተኛው ሶስተኛው ዓረፍተ ነገር ሃና ብርቱካን በላች። እደግመዋለሁ ሃና ብርቱካን በላች። በጣም ብዬ ሳነበው ሃና ብርቱካን በላች። እደግመዋለሁ ሃና ብርቱካን በላች። ቀጥሎ ያለው አራተኛው ደግሞ አራተኛው ፋጡማ ከሱቅ እንቁላል ገዛች እደግመዋለሁ ፋጡማ ከሱቅ እንቁላል ገዛች። ፈጠን ብዬ ሳነበው ፋጡማ ከሱቅ እንቁላል ገዛች። እደግመዋለሁ ፋጡማ ከሱቅ እንቁላል ገዛች። ቀጥሎ ያለው ደግሞ ቀጥሎ ያለው አምስተኛው አለሙ ጎበዝ ሹፌር ነው። እደግመዋለሁ አለሙ ጎበዝ ሹፌር ነው። ፈጠን ብዬ ሳነበው አለሙ ጎበዝ ሹፌር ነው። እደግመዋለሁ አለሙ ጎበዝ ሹፌር ነው። እሺ፣ ቀጥሎ ያለው ስድስተኛው እንደምታዩት መላኩ ጎበዝ አርሶ አደር ነው። እደግመዋለሁ መላኩ ጎበዝ አርሶ አደር ነው። ፈጠን ብዬ ሳነበው መላኩ ጎበዝ አርሶ አደር ነው። እደግመዋለሁ መላኩ ጎበዝ አርሶ አደር ነው። እሺ ቀጥሎ ያለው ሰባተኛው ሰባተኛው ጀማል ቁርሱን ማር በዳቦ በላ። እደግመዋለሁ። ጀማል ቁርሱን ማር በዳቦ በላ። ፈጠን ብዬ ሳነባው ፈጠን ብዬ ሳነባው፣ ጀማል ቁርሱን ማር በዳቦ በላ። ጀማል ቁርሱን ማር በዳቦ በላ። እሺ፣ ቀጣይ ያለው ደግሞ ስምንተኛው ስምንተኛው ገመቹ ነጭ ሸሚዝ ገዛ። እደግመዋለሁ። ገመቹ ነጭ ሸሚዝ ገዛ። ፈጠን ብዬ ሳነበው፣ ገመቹ ነጭ ሸሚዝ ገዛ። እደግመዋለሁ። ገመቹ ነጭ ሸሚዝ ገዛ። እሽ። ቀጥሎ ያለው ደግሞ ዘጠነኛው ደመቀ የቤት ስራውን ሰራ። እደግመዋለሁ ደመቀ የቤት ስራውን ሰራ። ፈጠን ብየ ሳነባው ደመቀ የቤት ስራውን ሰራ። እደግመዋለሁ ደመቀ የቤት ስራውን ሰራ። እሺ፣ ቀጥሎ ያለው አስረኛው አስረኛው ታመነ አማርኛ ማንበብ ይችላል። እደግመዋለሁ ታመነ አማርኛ ማንበብ ይችላል። በጣም ብዬ ሳነበው ታመነ አማርኛ ማንበብ ይችላል። እደግመዋለሁ ታመነ አማርኛ ማንበብ ይችላል። ስለዚህ ይሄን እያንዳንዱን አረፍተ ነገር ከርሰሩም ተከትላችሁ ብታዳምጡትና ብታዩት ለማንበብም ሆነ ለመጻፍ ያግዛችኋል። ማንበብ እንዴት ማንበብ እንዳለባችሁ እና እንዴት አረፍተ ነገር ቃላትን አጋጥማችሁ መስራት እንደምትችሉ ሊያሳያችሁ የሚችል ቪዲዮ ነው። ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሼር፣ ኮሜንት እና ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ።